ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። የአማራ ፋኖ በወለጋ አካል የሆነው ጽናት ክፍለ ጦር በአምስት አቅጣጫዎች የተደረገበትን አደገኛ የጥቃት ዘመቻ በጀግንነት ቀልብሷል። የ10ና የ14 ዓመት ታዳጊ ሕጻናት በተለያዩ ቀጠናዎች በአገዛዙ ሰራዊት መደፈራቸውና ሕይወታቸውን ማጣታቸው ቁጣዎችን ቀስቅሷል። በሁኔታው ላይ የተለያዩ የፖለቲካ ፓርቲዎችም መግለጫዎችን ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝና የአማራ ፋኖ ህዝባዊ ድር ዝግጅት አፋህድ ሸዋ ጠቅላይ ግዛት እዝ በአገዛዙ ሰራዊት ላይ ድልን ተቀዳጅተዋል። የምዕራብ አማራ ቀጠና ቴዎድሮስ እዝም የአቸፈር ወንድዬ አናብስቶች በኩል ጡት ቆራጩን ሲገርፉ ውሏል። በጊዜያዊ የምርኮኛ ማቆያ ማዕከል ላይ በተፈጸመ የድሮን ጥቃት ኮረኔሉን ጨምሮ ሌሎች ምርኮኛ የነበሩ የመከላከያ ሰራዊት አባላት መገደላቸውን ለማረጋገጥ ተችሏል። መታሰቢያነቱ በሰማዕቱ በአርበኛ ጌትነት መሳፍንት ስም በተደረገ ዘመቻ ከመቶ ሰማኒያ በላይ ያገዛዙ ሰራዊት ሙትና ቁስለኛ ሆነዋልም ተብሏል። የወጣቶች አፈሳ በሁሉም አቅጣጫዎች ተፋፍሞ መቀጠሉም ተሰምቷል። እነኚህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳችሁ አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ ቪዲዮዎችንም ላይክ እና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። መነሻውን ምስራቅ ወለጋ ዞን ጊዳ እያና እና ሲቡ ሲሬ ወረዳዎች ያደረገ የአገዛዙ ሰራዊት በ22 መኪናዎች በመጫን የአማራ ፋኖ በወለጋ ይገኝበታል ወደ ተባለው ወደ አቤ ደንጎሮ ወረዳ ውባንጪ ቀበሌ ህዳር 8 ቀን 2018 ዓ.ም አመሻሹን ጨለማውን ተገን በማድረግ ኔትወርክንም በማጥፋት ለከበባ ተንቀሳቅሶ የነበረ ሲሆን ህዳር 9 ዕለት የአማራ ፋኖ በወለጋ አካል በሆነው ጽናት ክፍለ ጦር ላይ በአምስት አቅጣጫ ኃይሉን አሰልፎ በከባድ መሳሪያ የታገዘ ከፍተኛ ጦርነት ከፍቶ እንደ ገኘም ተነግሯል በአምስት አቅጣጫ የተከፈተባቸውን ከባድ ጦርነት በድርጅቱ ወታደራዊ አዛዥ በፋኖ አደም ተፈራ እየተመሩ በደቂቃዎች ውስጥ አሰፍስፎ የቀረበውን ያገዛዙን ሰራዊት በመልሶ ማጥቃት ድምጥማጡን አጥፍተው የያዘውን ከነፍሶ ከፍ እስከ ቡድን መሳሪያም ቀምተው አስክሬኑን እያዝረከረከ እንዲፈረጠጥ አድርገውታል ሲሉ መረጃዎች አረጋግጠዋል የተደናገጡት ከፍተኛ የመከላከያና የዞን አመራሮች ወዲያውኑ ዙ 23ን ጨምሮ ሌሎች ከባባድ መሳሪያዎችን የያዘ ሰራዊትን ከአቤ ደንጎሮ ወረዳ ከቱሉዋዩ እና ከቱሉ ጋና ከተሞች በአስቸኳይ እንዲጨመሩ ካደረጉ በኋላ ጦርነቱ እንደገና አገርሽቶ የተጀመረ ሲሆን የአደም ተፈራ የእጅ ስሪት የሆነችው ጽናት ክፍለ ጦር እስከ አፍንጫው ታጥቆ በትቢት ተወጥሮ የገባውን የአገዛዙን ሰራዊት አንገት ለአንገት ተናንቀውት ባሉበት ሰዓት፣ ሌላኛው የአማራ ፋኖ በወለጋ አካል የሆነው የጌጤ ግርማ መብረቁ ክፍለ ጦር በአርበኛ አለፈ እየተመራ ድንገት ከተፍ ብሎ በቆረጣ በመግባት 17ቱን የአገዛዙን ሰራዊት አባላት ወዲያውኑ ወደማይመለሱበት ከሸኛቸው በኋላ አስክሬናቸውንም እያዝረከ ረ ወደ ኋላ እንዲያፈገፍጉ በማድረግ ጽናት ክፍለ ጦር ላይ ያንዣበበውን የጥላትን ኃይል አይቀጡ ቅጣት ቀጥተው የቡድንና የነፍስ ወከፍ መሳሪያውንም በመቀበል በአንጻሩም ቢሆን እንዲያፈገፍግ አድርገውታል። እባካችው ድረሱልን የሚል የስቃይ ድምፅ እንዲያሰሙም እንዳደረጓቸው የውጊያው ዝርዝር በዘገባው ጠቁሟል። አመሻሹ ላይም ለሶስተኛ ጊዜ ከበከጉዳይ ቢላ ወረዳ ከሉጎ ከተማ በተጨማሪ ኃይል እንዲገባ ተደርጎ ጦርነቱን በመጨረሻ ጨለማ ገላግሎታል ተብሏል። በአሁኑ ሰዓትም ከፍተኛ ምትን ተናገደው የአገዛዙ ሰራዊት አስክሬኑንና ቁስለኛውን ሰብስቦ ምሽግ ውስጥ ተጨማሪ ኃይሉን እየጠበቀ ይገኛል ሲሉ የአካባቢው ምንጮች ስለ ሁኔታው አስረድተዋል። በደላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የአስር ዓመት ታዳጊ በሶስት የአገዛዙ ወታደሮች እንደተደፈረች ተሰምቷል። በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ ቀበሌ ልዩ ቦታው አዲሱ ጃኖስ ተብሎ በሚጠራው መንደር አንዲት የአስር ዓመት ታዳጊ በሶስት የብልጽግና መከላከያ ሰራዊት አባላት መደፈሯን የአካባቢ ነዋሪዎች ተናግረዋል። ታዳጊዋ በተፈጸመባት አሰቃቂ የጭካኔ ድርጊት ለተወሰኑ ቀናት ሳትነቃ እራሷን ስታ መሰንበቷን የአካባቢ ነዋሪዎች አክለውም ገልጿል የታዳጊዋ ወላጆች ድርጊቱ የተፈጸመባትን የአስር ዓመቷን ታዳጊ በዕለቱ ወደ ወገል ጤና ጤና ጣቢያ እንዲወሰዷት ቢሆንም ጤና ጣቢያው ከአቅሙ በላይ በመሆኑ ወደ ደሴ ሪፈራል ሆስፒታል ሪፈር ተጽፎላት ህክምናዋን ስትከታተል መሰንበቷም ተነግሯል በቀጠናው የሚገኘው የአገዛዙ ወታደሮች አዛዥ አስገድዶ መድፈር ድርጊቱ የተፈጸመባት ታዳጊ ወላጆችን ጉዳዩን ወደ ህግ እንዳይወስዱት አስጠንቅቋቸዋል የተባለ ሲሆን ምናልባትም ወደ ህግ ብትሄዱም ምንም አታመጡም ሲል ዝቶባቸዋል፣ ሲሉም የአካባቢ ነዋሪዎች መስክረዋል። ከዚሁ ጉዳይ ጋር በተያያዘ በጦርነት ቀጠናዎች የሚደርሰው ጾታዊ ጥቃት በህግም በሞራልም የሚያስጠይቅ ነው ሲል እናት ፓርቲ ወቅታዊ ጉዳዮችን አስመልክቶ በሰጠው መግለጫው ላይ አስጠንቅቋል። ቢቢሲ የአማርኛው ዝግጅት እንደ ኢሮያን አጣጠር ኖቬምበር 19 ቀን 2025 ጉዳት የደረሰባቸው ማኞችን በማቅረብ ዘገባ ሰርቶ ያስተላለፈውን ሐተታ መሰረት የሚያደርገው መግለጫው በአማራ ክልል ውስጥ በጦርነቱ ሁለት ዓመታት በሺዎች የሚቆጠሩ ሴት ህጻናትን ጨምሮ ስ5 ዓመት እስከሆናቸው እናቶች ላይ ሲፈጸም የቆየ ልብ ሰባሪ የሆነ ወሲባዊ ጥቃት እንዲሁም ዘግናኝ ድብደባ እና የስነ ልቦና ጉዳት ላይ የሚያጠነጥነው ዘገባ ከተሰራጨ በኋላ በብዙዎች ዘንድ መነጋገሪያ ሆኖ መገኘቱንም አስታውሷል። ከሰሜኑ በትግራይ ከኃይሎች እና በፌዴራል መንግስቱ መካከል በነበረው ጦርነት ጀምሮ መረጃው ደርሰን ስለነበረ ፓርቲያችን እናት ፓርቲ ከዚያ ጊዜ ጀምሮ እየተከታተለ ድምፅ ከማሰማት ቦዝኖ አያውቅም የሚለው ፓርቲው በወቅቱ ሰሚ ባያገኝም ይኸው አጸያፊ ተግባር በገለልተኛ አካል ተጣርቶ አጥፊዎቹ በጦር ወንጀል እንዲጠየቁ የምክራ ሀሳቡን አቅርቦ እንደነበርም ጠቅሷል። እንዲሁ ያለ ሃይባይ ግፉ ቀጥሎ በዚህ ደረጃ ጭካኔውና ቁጥሩ በዝቶ እጅግ አሳዛኝ ደረጃ ላይ ደርሷል የሚለው መግለጫው ድርጊቱ በአገራችን እየተካሄደ ያለው ዘር ፍጅት ዘርፈ ብዙና መዋቅራዊ መሆኑን እንደ ማሳያ ለመጥቀስ የሚያስችል ነው ሲልም ሁኔታውን ፈርጆታል። ከተለያዩ ታማኝ ምንጮች እንደምንሰማው አሁንም ቁጥሩ ሊያሻቅብ እንደሚችልና የታፈኑ ድምፆች እንዳሉም ተረድተናልም ብሏል። ስለሆነም በማለትም ፓርቲው ዝርዝር ሀሳቦችንና ጥሪውን ከፍ አድርጎ አሰምቷል። ሰብአዊ መብት ላይ የሚሰሩ ሀገር በቀልና ዓለም አቀፋዊ ተቋማት ድርጊቱን በመኮነን በገለልተኛ አካል እንዲጣራና ጥፋተኞች ለህግ እንዲቀርቡ እንድታደርጉ ጥሪያችንን እናስተላልፋለንም ብሏል። ትኩረታችሁን ሴቶች ላይ አድርጋችሁ የምትሰሩ የመንግስትና መንግስታዊ ያልሆናቸው ተቋማት በጦርነት ቀጠና የሚደርሰውን እጅግ አጸያፊ ጾታዊ ጥቃት ከበዓል ማድመቂያና የፖለቲካ ቅስቀሳ ባለፈ ስቃያቸውን የሚያቀልና የሚያስቀር ጥረትና መፍትሄ እንድታመጡና ድርጊቱንም አጠንክራችሁ እንድታወግዙ እንጠይቃችኋለንም ብሏል በመጨረሻም ፓርቲው ለህዝባችን ድምፅ መሆናችንን እንደምንቀጥል እየገለጽን በዚህ ጸያፍ ድርጊት የተሳተፉ አካላትን ነውር በጽኑ እናወግዛለንም ብሏል ጥቃቱ ለደረሰባቸው ወገኖቻችንም ፈጣን ስነ ልቦናዊና አካላዊ ማገገምን እየተመኘን ከጎናቸው እንደምንቆምም በማለት ቃሉን ሰጥቷል ከዚሁ ጋር ተያይዞ በተሰማ ሌላ ልብ ሰባሪ መረጃ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ባጋራው ማለት ነው፣ የአራተኛ ክፍል ተማሪዋ በአሸባሪው ኃይል ተደፍራ ተገድላለች ብሏል። ተማሪ ቃል ኪዳን አዲሱ ታፈረ የ14 ዓመት ህፃን ስትሆን የሰከላ ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪ ናት። በትናንትናው ዕለት ሰከላ ወረዳ ግሽ አባይ ከተማ ሱቅ ውስጥ እየሰራች ባለችበት ለቃለመጠይቅ ትፈለጊያለሽ በማለት ከምትሰራበት ሱቅ አስወጥተው የአሸባሪው ኃይሎች ወደ ጫ ካ ከወሰዷት በኋላ አሽኳር በር በተባለው የገጠር ቀበሌ ላይ በቡድን በመድፈር መረጃውም እንዳይወጣ በሶስት ጥይት በመምታትና በተለያየ የሰውነት አካሏን በጩቤ በመውጋት በአሰቃቂ ሁኔታ ገድለዋታል ሲልም አጋልጧል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝም ለታዳጊዋ ቤተሰቦች መጽናናትን ተመኝቷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝና የአማራ ፋኖ ህዝባዊ ድርጅት አፋህድ ሸዋ ጠቅላይ ግዛት እዝ በአገዛዙ ሰራዊት ላይ በጋራ በመሆን ድልን ተቀዳጅቷል። የጡት ቆራጩን የመከላከያውን ሰራዊት ከአጣዬ ወይም ኤፌሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ ካምፕ አድርጎ በመቀመጥ ወንዶችን እየደበደበና አስሮ ገንዘብ እየጠየቀ ሴቶችንም አስገድዶ እየደፈረ እንደሆነ በቅርቡ መገለጹ ይታወቃል። ሆኖም በርግቢ መሽጎ ለወራት ህዝብን ሲዘርፍ ሲያሰቃይና ሲያንገላት የቆየው የመቶ ሶስተኛ አየር ወለድ ክፍለ ጦር ጀግናው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ እና የሸዋ ጠቅላይ ግዛት እዝ ጥምር ሰራዊት በተቀናጀ የጋራ ተጋድሏቸው በርካታውን ያገዛዙን ሰራዊት ድባቅ መጥተውታል። በመሆኑም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘረ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር እና የሰባት ለሰባ ክፍለ ጦር እንዲሁም ከአማራ ፋኖ ህዝባዊ ድርጅት አፋህድ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦርና የ7 ለ7 ክፍለ ጦር በተውጣጡ ሻለቆቻቸው ህዳር 11 ቀን 2018 ዓ ም ከንጋቱ ከነጋቱ 11 ሰዓት ጀምሮ በወረዳው በአይነቱ ለየት ያለ በአራት አቅጣጫዎች በተካሄደ የተቀናጀ ኦፕሬሽን ያገዛዙን ሰራዊት ክፉኛ ቀጥተውታል። እለ አስጨራሽ በሆነው በሆነ አውደ ውጊያ በአመጃ ገብርኤል በበርግቢ ውሃ ታንከር እና በቴሌ ታወር አካባቢዎች የሸፈነ ታላቅ ተጋድሎ የተደረገ ሲሆን ሰራዊታችን በተቀናጀ አንድነት የጠላትን አከርካሪ መስበር ችሏል ሲሉም ተናግሯል ተናግረዋል። በአውደ ውጊያው የአማራ ፋኖ ትግል የአንድነት ኃይል የታየበት የአጼ ዘር ያዕቆብ አንደኛ ኮር የሰባት ለሰባ ክፍለ ጦር ደመላሽ ሻለቃ በሳራምቤ ቴሌ ታወር በ ካራ ለጎማ በተረተረ አካባቢዎች እንዲሁም የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ለማ ሻለቃና አይሻ ሻለቃ በአርብ ገበያና አጨብጭብ ተራራን በመያዝ የተቀናጀ አውደ ውጊያን ሲያደርጉ በአማራ ፋኖ ህዝባዊ ድርጅት አፋህድ በኩል በሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃና ና የማምበግር ሶስተኛ ሻለቃ የሰባት ለሰባ የናውሳና የሲኖ ሻለቃና አስማረ ዳኜ ሻለቃ ባደረጉት ትንቅንቅ በርካታ የመቶ ሶስተኛ የአገዛዙ የአየር ወለደ ክፍለ ጦር አባላት የሰራዊትና የቁሳይ ጉዳት እንደደረሰባቸው ተገልጿል። በቀጠናው የሚገኘው የጦር ወንጀለኛው የብልጽግናው ሰራዊት ያሳምነው ክንድ ነበልባል ልጆችን መቋቋም ሲያቅተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው እንዳልቻለም ተነግሯል። በከሰያት አመጃ ገብርኤል ተራራ ላይ በሰፈረው የወራሪ ሰራዊት ላይ የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ ታላቅ ተጋድሎን በማድረግ በርካታ የጠላትን ኃይል በመረፍረፍ የክብር መስዋዕትነት የተከፈለበት በተና የተከበበ የሻለቆች አንድነት ስኬታማ ውጤትም የተጎናጸፉበት ሆኗል። ከወትሮ ለየት ባለ መልኩ የአንድነት ድባብ የታየበትና በፋኖ ሰራዊት በተናበበ የጥምር ኃይል በአገዛዙ ወታደሮች ላይ የጋራ ኦፕሬሽን ተካሂዶ በሶስት አምቡላንስ ሙትና ቁስለኛውን በመያዝ ወደ አጣዬ ከተማ እንዲመለስ የተደረገበትም ነበር። የአጣዬና የከሚሴ ሆስፒታሎች ከቀላል እስከ ከባድ የመቶ ሦስተኛ አየር ወለድ ክፍለጦር ቁስለኞች አባላትን መሞላታቸውም ተረጋግጧል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የመቶ 5ኛ ኮር 55ኛ ክፍለ ጦር የአቸፈር ወንድዬ አናብስቶች ጡት ቆራጩን የብልጽግናውን ቡድን ሲገርፉት ውለዋል ተብሎላቸዋል። ህዳር 10 ቀን ማታ ላይ የቢት ወደድ አያሌው መኮንን አናብስቶች ለማፈን ከሊበን ወደ ይስማላ በማጠራቀም ጉዞውን ወደ በልን አቅጣጫ ያደረገው የአገዛዙ ኃይል ጉዞው በጊዜ ከሽፎበታል። ጉዞ የከሸፈበት ዘራፊውና አውዳሚው ሥርዓት የግለሰቦችን ቤት እየገባ የዘረፈ ሲሆን የተጠገኑ ትምህርት ቤቶችንም አውድሞ ሄዷል። ጉዞውን ያከሸፉበት የቢትወደድ ያያሉ መኮንን አናብስቶች በዛው ዕለት በህዳር 11 2018 ዓመተ ምህረት ማለት ነው በለን ላይ ይህንን ጡት ቆራጩን አረመኔውን ስርዓት እቅዱን አቅሽፈው ስስብልቱን ለይተው ከጠዋቱ ከጧቱ ሶስት ሰዓት ጀምሮ እስከ ቀኑ 6 ሰዓት ድረስ ውጊያውን አካሂዷል። ሞቱ ምቱ የከበደው ከበደው የብርሃኑ ጁላ ሰራዊት የተመታው ተመቶ ቀሪው እግሬ አውጭኝ ብሎ ወደ መጣበት ወደ ኢስማላ ከተማ ተመልሷል ሲሉ መረጃዎች ጠቁመዋል። በውጊያው በውል ያልታወቀ ሰራዊት እስከ ወዲያኛው ተሸኝቷል። አንድ ሻምበል መሪና ብሬን ተኳሾችም ተሰናብቷል ሲሉ መረጃዎቹ አክለዋል። እጅግ አሳዛኝ በተባለ ሰበር መረጃ ኮረኔሉን ጨምሮ ሌሎች ምርኮኛ የነበሩ የመከላከያ ሰራዊት አባላት በድሮን ጥቃት እንደተገደሉ ተነግሯል። አገዛዙ በጊዜያዊ የምርኮኛ ማቆያ ማዕከል ላይ በፈጸመው የድሮን ጥቃት የአስራ ሁለተኛ ክፍለ ጦር ምክትል አዛዥ የነበሩት ኮረኔል ዘሪሁን ማሙዬን ጨምሮ ሌሎች ምርኮኛ የነበሩ የመከላከያ ሰራዊት አባላት መገደላቸውንም ለማረጋገጥ ተችሏል። ኮረኔሉ ትናንት ምሽት ከመገደላቸው ሳምንታት በፊት የራሱን ህዝብ በድሮን መጥቶ የፈጀ ሲል የብልጽግናውን አገዛዝ ገልጾ እንደነበር ይታወሳል። መታሰቢያነቱ በአርበኛ ጌትነት መሳፍንት በሆነ ዘመቻ ከ180 በላይ ጠላት ሙትና ቁስለኛ ሆኗል ተብሏል። ከ72 ሰዓታት በላይ ያስቆጠረው የሰሜን ጎንደር ቀጠና ውጊያ የራስ አሞራው ውብነህና የአባ ድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድልም በመጎናጸፍ በበላይነት የቋጩት ሆኗል። ጀግናው አርበኛ ጌትነት መሳፍንትን ህልፈት ተከትሎ የቀጠናው ተዋጊ ሞራል ተናግቶልኛል በሚል ስሌት ከአራት አቅጣጫ ወደ ድባት ወረዳ አጅሬ ጃኑራ ያመራው የጡት እና ሴት ደፋሪው የአገዛዙ ግሪሳ በራስ አሞራው ሶስተኛ ኮር ሰራዊት በቆላማው የወገራ ጠገዴና የአርማጭሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች ላይ እንደ በረዶ ቀልጦ ቀርቷል ሲሉ መረጃዎች አትተዋል። ተክተልትሎ የመጣው ጠላት አራቡር ቀበሌ ላይ አቦ ገዳም፣ ሞርጠጭ ጸበልና ወይራ ጊዮርጊስ ከ30 በላይ የሚሆነው ሲደመሰስ 23ቱ ደግሞ ቁስለኛ ሆኗል። ሁለት ወታደራዊ ተሽከርካሪም ከጥቅም ውጭ መደረጉ ተነግሯል። ቀሪው ወደ ዳባት ፈርጥቷል። በደባርቅ አቅራቢያ ጥራይና የተገረፈው የጠላት ኃይል ለጊዜው በውል ቁጥሩ ያልታወቀ ሲሆን በርካታ ሰብአዊና ቁሳይ ኪሳራ ደርሶበታልም ተብሏል መቋቋም ስላልቻለም ሸሽቶ ወደ ደባርቅ ተመልሷል አጅሬ ወንበርዬ ሚካኤል አይረፈዳ ማርያም መዳኒ ዓለምና ቻይና ካምፕ እንዲሁም ተንሳኤ በተሰኙ ልዩ ቦታዎች ላይም በተደረገ እልህ አስጨራሽ ትንቅንቅ የአባድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በእሳት ቆልተውታል ተብሏል በርከት ባሉ ግንባሮች ላለመማረክ የሞት ሽረት ለመዋጋት ቢሞክርም በመጨረሻም የአረምኔው ወታደር ከፊሉ ቆስሎ ሲማረክ፣ ቀሪው ሸሽቶ ለማምለጥ ጥረት እያደረገ እንደሚገኝም ለማወቅ ተችሏል። ጀግናው ጌትነት መሳፍንት በወደቀባት አጅሬ ከ65 በላይ ጠላት ሲደመሰስ ከሰባ በላይ የሚሆነው ደግሞ ቁስለኛ ሆኖ ተመልሷል። ሶስተኛ ቀኑን ያስቆጠረው የቀጠናው ፍልሚያ ተሳታፊዎች የነበሩት በርካታ ብርጌዶችን ጨምሮ የአካባቢው ነዋሪ ህዝብ በተሳተፈበት ሰፊ ቀጠናን በሸፈነ ፍልሚያ በድምሩ ከ180 በላይ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ከጥቅም ውጭ ማድረግ የተቻለበት በርካታ የጦር መሳሪያም የተማረከበት ድል ተመዝግቧል። መታሰቢያነቱ በአርበኛ ጌትነት መሳፍንት ስም እንዲሆን ሲሉ ያወጁት ተናዳፊዎቹ የራስ አሞራ ውብነ ሶስተኛ ኮር ቀሪውን ጠላት ተከታትለው እየደመሰሱት እንደሚገኙም ተናግረዋል። ብልጽግና መራሹ መንግስት በተለያዩ ክልሎች ወጣቶችን እያፈነ በግዳጅ እያፈሰ እንደሆነ ለማወቅ ተችሏል። አገዛዙ በእርግጥም ለአመታት ወጣቶችን፣ እድሜያቸው ለውትድርና ያልደረሱ ህጻናትን ጭምር ከተለያዩ የአገሪቷ ክፍሎች በግዳጅ እያፈሰ ወደ ጦርነት እሳት እየማገደ ቁጥራቸው በውል የማይታወቁትን እልፍ የድሃ ልጆችንም እንዳስጨረሰ የሚታወቅ ነው። ወላጅ እናቶችና ቤተሰቦች ልጆቻችን የት ናቸው ብሎ የመጠየቅ መብት እንኳን አይፈቀድላቸውም። የአገዛዙ ፖሊስና ደንብ አስከባሪ ተቀጣሪዎች የድሃ ልጆችን አፍነው ከወሰዱ በኋላ ቤተሰቦቻቸው ልጄ ለአቅመ ውትድርና አልደረሰም፣ በዚያ ላይ ያለፍላጎቱን ተገዶ የተወሰደው የሚሉ ጥያቄዎችን ምላሽ ሲሰጣቸው ልጆቻቸው እንዲለቀቁ ከፈለጋቸው ከ50 ሺ እስከ 100 ሺ ብር ክፈሉ፣ ያለበለዚያ አንለቅም በማለት የታፋሽ ቤተሰቦችን በማጎሳቆል ያባረሯቸው እንደነበርም ተነግሯል። እናት የልጆቿ ህይወት በአጭር እንደቀረ አስባ ተስፋ ከመቁረጥ ውጭ ምንም አይነት መፍትሄ እንደማታመጣ አውቃ እያነባች ትኖራለችም ተብሏል። ይህ መፍትሄ የታጣለት የአገዛዙ የአፈሳ ጉዳይም ዛሬም በእጅጉ ተባብሶ መቀጠሉን ከተለያዩ ክልሎች የሚሰሙ መረጃዎች እየጠቆሙ ነው። በቤኒሻንጉል ኩሙዝ ክልል አሶሳ ከተማ ላይ ህዳር አምስት ቀን 2018 ዓ ም ጀምሮ እስከ ዛሬዋ ዕለት ድረስ ከፍተኛ የሆነ አፈሳ በአገዛዙ ፖሊስና በደንብ አስከባሪ ቅጥረኞች እየተፈጸመ ሲሆን ወጣቶች ሴቶች፣ በእድሜ የገፉ እንዲሁም በእድሜያቸው ለውትድርና ያልደረሱ ህጻናትን ጭምር በግዳጅ አስገድደው እያፈሱ ወደ ወታደር ካምፕ እያስገቧቸው እንደሆነ ስማቸው እንዳይጠቀስ የፈለጉ የአካባቢ ነዋሪዎች መረጃዎችን አድርሰዋል። ነዋሪዎችም በቆይታቸውም በብልጽግናው አገዛዝ የግዳጅ አፈሳ ምክንያት በነጻነት መንቀሳቀስና ማህበራዊ ኑሮዎቻችንን መኖር አልቻልም ሲሉም ተናግሯል። ከቤት እንኳን ወጥተን ወደ ሱቅ መሄድ፣ የተለያዩ የባልትና ግብአቶችን አለማግኘታችን ለከፍተኛ ችግር ዳርጎናል ሲሉም ቅሬታቸውን አቅርቧል። የብልጽግናው ግስት በበኩሉ በተለያዩ የፕሮፓጋንዳ እና የሚዲያ መሳሪያዎቹ ምንም አይነት አፈሳ አላደረግንም፣ ወደውና ፈቅደው ነው የሀገር መከላከያ ሰራዊትን የሚቀላቀሉት፣ ይህ ሁሉ የጠላትና የአሸባሪዎች የሀሰት ወሬ ነው በማለት ውሃ የማያነሳ ማስተባበያን እየሰጠ ቆይቷል። ይህ በእንዲህ እንዳለ በኦሮሚያ ክልል በመርቲ ወረዳ አቦምሳ ከተማ በናዝሬትና በሀረርጌ በተለያዩ አካባቢዎች እንዲሁም በሁሉም ክልሎች በሚባል ደረጃ በዚህ ወራት ብቻ ቁጥራቸው በውል የማይገመት እድሜያቸው ለውትድርን ያልደረሱ ህጻናትና በእድሜያቸው የገፉ ዜጎች በግዳጅ ታፍሰው በብልጽግናው መንግስት ተወስደዋል ተብሏል። በአርሲ ዞን መርቲ ወረዳ አቦምሳ ከተማ ህዳር 11 ቀን 2018 ዓ ም በአገዛዙ በፖሊስና በደንብ አስከባሪ አባላት በየመንገዱ የሚንቀሳቀሱትን ዜጎች በግዳጅ እያፈኑ እያፈሱ ወደ ወታደር ካምፖች ወይም ማጎሪያ መጋዘኖች እየወሰዷቸው እንደሚገኙ አንዳንድ የከተማው ነዋሪዎች አቤቱታቸውን ተናግረዋል። በአርሲ ዞን አካባቢ በተለያዩ ወረዳዎች በዚህ ወራት ብቻ በሺዎች የሚቆጠሩ የአማራ ኦርቶዶክሳውያን በግፈኞች በአሰቃቂ ሁኔታ መገደላቸው በተደጋጋሚ መዘገቡ የሚታወስ ነው። በተለያዩ ማዕዘናት በጦርነት ውጥረት ውስጥ የገባው መንግስት መንግስት ምስኪን የደሃ ልጆችን ዛሬም በግዳጅ እያፈሰ ትውልዱን ለእሳት ራት እየዳረገው ይገኛል ሲሉ አስተያየት ሰጪዎች በምሬት ግንዛቤያቸውን አንጸባርቀዋል።